አንተ ሙባረክ፣ ሰማኝ። ነው ለምዶ በጣም ነው የምወድ፣ እንዋደዳለን። እንዴ፣ ካንተ ታስሪ ይፈልጋል ልታገባኝ ይፈልጋል። ሰማኝ፣ አንተ እኮ ነው አንተ አንተ ደግሞ ወንድም ያደልህም፣ ጓደኛ እንጂ ወንድም ያደልህም። ፍቅር ማለት ማስመሰል አይደለም። ፍቅር ማለት ስለወደደህ ብቻ የምትወደውም አይደለም። ፍቅር ማለት በደስታ ጊዜ ጠብቆ የሚቀርብህ ሀዘንህን ብቻ የሚመለከትም አይደለም። ፍቅር ማለት በይሉኝታ የሚታሰር አንተነትህን ባወቀህ ልክ የሚተችህም አይደለም። ፍቅር ማለት ለብቸኝነት የሚዳርግ ሲቸግርህ የሚርቅ የክብር ጉዳይም አይደለም። ፍቅር እውነተኛ ስሜት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ፋሚሊዎቻችን እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬ ያው እንደምታዩት ቤቴን ያሉት ጓደኛ ጠርቻለሁ። ብዙ ማዋራው ነገር አለ፣ ጠፍቻለሁም። ብዙ ሰዎች ጠፋሽ ጠፋሽ እያለችኝ ነው። የጠፋሁበት ምክንያት የራሴ ትልቅ ምክንያት ስላለኝ ዛሬ አብሬ እነግራችኋለሁ። ጓደኛዬ እየመጣ ነውና እሱም ብዙ የምጠይቀው ጥያቄ አለ። ብዙ ነገር ስለ ያው ታውቃላችሁ፣ ቤስት ፍሬንድነታችን ከድሮ ጀምሮ ነው አስር ምናምን አመት የቆዩ ጓደኛ ነት አብሮ አደግነት ያለ ነው። የሰፈር ልጆች ነን። የአግንድ ሀገር ልጆች ነን። ብቻ በቃ ሁሉ ነገራችን ነን። እዚህም ብዙም አንራራቅም ሰፈራችን ምናምን። እና ይሄ ል ነግራችሁ ብቻ ሳይሆን ዛሬ በጣም ለትልቅ ነገር ነው የምፈልገው። እሱን ሁላችሁም ካሜራ የሚያዘጋጁት ሁላችሁም እንድታውቁት የምፈልገው ነገር ስላለ ነው። ዛሬ ሙባንም እናንተም ፊት ለፊቱኝ ትልቅ የማወራው ጉዳይ አለና ሁላችሁም እንድትሰሙኝ እፈልጋለሁ። ለዘመናት የደበቅኩትን ነገር ደግሞ ዛሬ በግልጽ እናገራለሁ፣ ከናንተም ፊት ከሙባረክም አጠገብ። ያ ሙባረክ ፊስሙን ተናገርኩኝ፣ ጓደኛዬ ስለምታውቁት ሙባረክ እንደሆነ ስለምትገምቱ ለሙባረክም ለናንተም ትልቅ የደበቅኩት ሚስጥር አለ ለብዙ ጊዜ አመታቶች የደበቅኩት ሚስጥር አለና ዛሬ ከሁላችሁም ፋሚሊዎችም ስለምወዳችሁ ከእናንተም ጋር ከእሱም ጋር እኩል አወጣዋለሁኝ ማለት ነው። የሚሆነውን ነገር እናያለን። ኢንሻላህ ጥሩ ነገር የሚሆን ብዬ አስባለሁኝ። ያው በእርግጥ ካሜራ ላይ አሁን ላይ ፈጠንኩ። ካሜራ ላይ ማድረግ አልነበረብኝም። የመጀመሪያውን ከእሱ ጋር ጨርሼ እናንተ ጋር ቪዲዮ ባደርገው ደስ ይለኝ ነበር። ና የእሱንም የኔንም ሁሉንም ነገር ከእናንተ ፊት ማየት ስለፈለግኩ ነው። ያን ሪያክሽን ለእሱ ከነገርኩት በኋላ መልሼ ቪዲዮ ብሰራበት ስለማይሆን ብዬ ነው በቃ የሆኑ የመጣ ይምጣ፣ በጥሩም ነገር ከመጣ ምጣ ነው፣ በመጥፎም ነገር ከመጣ ብዬ እናንተ ፊት ለፊት አድርገዋለሁ ማለት ነው። ፋሚሊ እስከሚመጣ ድረስ እንጠብቀዋለን። ልክ ሲመጣ ካሜራውን ጀምሯለሁኝ። ሁላችሁም ተከታተሉኝ። ፋሚሊ እና ቤተሰብ እየመጣ ነው፣ እየመጣ ነው፣ እየመጣ ነው ከፍተናው ግባ ነው አሳየሁት እንጂ ካሜራ ትቆያለህ፣ ዝጋው አየው ነው እና ቤተሰብ ዛሬ ያው ይወጣልናል እስከ ዛሬ ድረስ የደበቅኩትን ትልቅ ትልቅ አጀንዳ የሆነ ታሪክ ጠብቅ ታሪክ እያልኩኝ ያልሰክሳችሁም ትልቅ ቁም ነገር ላውራው ነው የጠራሁት። እሷም በቀልድ ስለሚወድ በቀልድ ነው የሚያስበውን። እንግዲህ እንጀምረዋለን ብዬ ተስፋ አደርጋለውኝ። አይመጣም እንዲህ ሶስተኛ ላይ ከሆነ ያለን ግን ልጁ ይዘገያል። መጣ ወደ እየሰማ ነው ድምጽ ቃ ካሜራውን ለምዲ ተጀምረው ብሎ ነው ልቤ ይመታ። አሳዩት ካሜራው። ሰላም አለይኩም ሰላም አለይኩም። ቪዲዮ ልንሰራ ይደክ ሰላም በላቸው ፋሚሊዎቻችን። ዩቲዩብ ነው የጀመርኩት ጠፋኝ። እኔ ኮ ፖስት ካር ኮራስ ቆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው የነጃ ያንቺ ነው የነጃ ቤተሰቦች ሰዎች፣ እኔም አላችሁ መስሎኛል እና ሁላችሁንም ሰላም ሰላም ብያሉ። ምንም ማቆታሪ የለም በጻይ እንደዚህ አጣርፋ ነው የጠራችኝ። ምን አስባ እንደሆነ እኔ እንጃ። ኢፍጣር እኔም እኮ ኢፍጣር ኢፍጣር ነው የልብስ ለሞሪ ታጥሞ ምናምን ስለነበር በቃ ዝም ብዬ ነው ቶሎ አፍጠ ነው ምናምን ስትሪ ቶሎ ነው የመጣሁት። ና እና ሀይ ሀይ ብለናል። ሁላችሁም በአገር ውስጥም በውጭ ሚያላችሁ ሰላም ሰላም። አይ ነው ቪዲዮ ፖስት እያደረግ ምናምን አይደለም። ኢንሻአላህ ያው በደም ፖስት ለማድረግ ምናምን እንሞክራለን ማለት ነው እና ወሬ ነው ማለት ሰዓት የለን ብዙ ሰዓት አውርቼበታለሁ ብዬ ምንድን ነው አይዲያሽ? አይ አይደለም፣ ብዙ ኖርማል ይቆረጣል እኮ። ዛሬ ትልቅ ነገር ላወራ ፈልጌ ነው። ከረመዳን በኋላ ቁም ነገር መግባት ፈልጋለሁኝ። ቁም ቪዲዮ ምናምን ቪዲዮ ቁም ነገር ማግባት ፈልጋለሁ

ና አረ አይመጣም አይመጣም። ምር ፕራንክ አይመጣም። ምንድን ነው እንደውም፣ እናንተ በጣም የምንግባባ ልጆች ነን። ብዙ ነገር እንተዋወቃለን። ዝምድና የለን። አረ በእናት ሄድ፣ ፕራንክ አይደለም። ምባረክ ፕራንክ አይደለም። ስነ ስርዓት ፕራንክ ሳደርግና ሳላደርግ አስታውቃለሁ። አይደለም፣ እያዋራሁህ ቪዲዮ ላይ እንድታውቀው የፈለግኩት ሁሉም ሰው እንዲያውቀው ስለፈለግኩ ነው። ወዳሉ ወዳሉ ሲጀመር ሁሉም ያስታውቃል። ሲጀመር ሁላችሁም ታውቃላችሁ። ቪዲዮ ላይ ራሱ ሙባርክና ነጃት እያሉ አንተ ስለማትረዳም እንጂ ብዙ ሰው ያደህ ነበር። ቀኒ እኮ ነጃትና ሙባ ወንድምና እህት ናቸው። እኔ ወንድምና እህት የለንም። እኔ ወንድም ይለኝ አንድ ወንድም ያለኝ እሱም ትንሽ ነው እኮ ነው። ታዲያ አንተ ደግሞ ወንድም አይደለህም፣ ጓደኛዬ ነህ እንጂ ወንድም አይደለህም። አንተ ከአንተ ጋር መጋባት እፈልጋለሁ። አረብነታችሁ ቶሎ በልጻ አይደለም አራፍጥ ምን በቃ ከነሱም ከሁሉም ጋር ሳይሆን እኔ ደግሞ ከመውደድ አልፎ አፈቅራለሁ ሁለት አመት ግን መናገር ስለማልፈልግ ጓደኝነታችን ምናጣው ስለሚመስለኝ ስታጣብሽ ምናምን አልነበር እንዴ ከሌላ ሲቀር እኔ ያጣብሽ ካለ ስታስተውቀኝ አልነበር እንዴ ከሌላ ሲቀር ያሰብኩት ምናምን ለምን በቃ እንድትሆን ስለማልፈልግ አለ ሰው መጥቶ ሌላ ነገር ፕራንክ አይደለም

የማወራሽ የምታወሪው ነገር ምንድን ነው? ነጃ፣ እማወራህ ነገር ልክ ነው። ይሄን ረግጠንክ ወላሂ፣ መቼም ይቀራል። አይ ቢስሚላ፣ አው እናታችሁ፣ በእናታችሁ ቀልድና ፍራንክ፣ በእናታችሁ በዚህ ሰዓት፣ በጣም የሚያስጠላ ቀልድ እንዳለ ሆነ፣ ፍቅር ያስታውቃል። አሽከት ደግሞ ራስ ነደሞ እንዶጂ ያደረግከው ራስ በራስን እንክብካቤ ሰው እህቱ እንደዛዴኝ ካባከብ አልፈልግም። እና እፈልጋለሁ፣ በቃ ወይ ከረመዳን በኋላ ወይም አሁን ቤት ነው እኮ ነው ሊስ ዳልኩ ነው። አንተ መናገር ተውከው ከሆነ እኔ ስለተናገርኩኝ ሌላ ነገር አታስመስል። እንደው እኔ ዩቲዩበር ነኝ፣ አንቺ ዩቲዩበር ነሽ አይደለ? ካሜራ ደቀ ነው ምናምን እንደዚህ አይነት ነገር ማውራት ምን ችግር አለው? በደንብ ነው የምናውቀው የኔና ጭው ምናምን እንደዚህ አይነት ምን ችግር አለው? ለሁሉም ሰው ብናገር እኔ ለእነሱ ማወቅ ስለምፈልግ ነው። ሰውን ጨርስ ጨርሻለሁ። እኒካ እንድታስርልኝና እንድንጋባ ሽማግሌ ቤት እንድትልክ ነው የምፈልግ። ለናቴም ነግሬያታለሁ በቅርቡ እንደዚህ እንደሚደረግ። ይምርሽ ነው እንዴ፣ እንደዚህ የምታወሪው ለምንድን ነው? ይምር የማይሆን ምን ማለት ነው? እንጃ ታውቃለህ። አንተም እንደምትወደኝ አውቃለሁ። ወይ እንጋባለን። አለቅ። እንዴ እወድሻለሁ። ልክ እንደ ማንኛውም ሰው ታፈቅረኛለህ። እኒካ አሰርልኝ ነው ያልኩህ። በቃ እንጋባ። ሌላ ነገር ያልኩህ ነገር የለም። አለቅ።

እንደም ትፈልጋለህ? ምን ነው አንተን እኔ በደንብ ነው የልብህን አውቃለሁ አውቃለሁ በደንብ ሰው ነጃት ነው ገና ለተዋራ ያስብከው በሙሉ አውቃለሁ። እኔ ከካሜራ ደቀደው ማውራት ምናምን አይመቸኝ። ፍራንክ ምናምን ከሆነ ነገር ፍራንክ አይደለም። ካሜራው መቋረጥ ይችላል፣ አቋርጪው። ኖርማል እኔ ደግሞ በጣም እንደ እህት፣ በጣም እንደ እህት አት በልኝ። ሁሌ እህት እህት ይለኛል። እኔ የሚ ያንተ እህትነት የሚሰራ ወንድም ወንድም አለኝ አልፈልግም እንዴት ነው ሳለ ንገረኝ ምን ነው እንድነግርሽ የምትፈልግ ከኔ ጋር እንድትስማማ ምን የምትስማማ እኔ አብረን እንደምታስቻለን ነው ነው እና ግን ሁለታችንም ተደባብቀን ለምን አንተም አለብህ ነው ጀምሮ ነው ቤስት ፍሬንድ ተጋብቶ ላሳይ ቲክቶክ ላይ ቲክቶክ ላይ የምታያቸው ነገር በሙሉ ሪል እኮ አይደለም፣ የእውነት አይደለም። እሺ እኮ በቃ። ስለዚህ እኛ ደግሞ ሪል እናደርገዋለን። እንደውም ቤስት ፍሬንዶች ቢጋቡ ነው ደስ የሚሉ በደምብ ስለሚተዋወቁ። አንተ ሙባረክ ሰማኝ! ለምን ነው ዝምዘውረው? አይ በጣም ነው ሞጁ፣ እንዋደዳለን እንዴ! ካንተ ታስረኝ ይፈልጋል ልታገበኝ ይፈልጋል። ሰማኝ! አንተ ንኮ ነው አንተ። እቺ ለምን ደመን ህይወት የምትጫዋተው? ኧረ በእናትሽ በእናትሽ